ልክ እንደ ሌሎቹ ሃይማኖቶች በክርስትና ሃይማኖትም አለመግባባቶችና ጭቅጭቆች ይነሳሉ። ከመነሻቸውም መካከል የክርስትና ሃይማኖት መጀመሪያ፣ የኢየሱስ ክርስቶስ የቆዳ ቀለም፣ የምዕራባውያኑ መጽሐፍ ቅዱስና የአፍሪካዎች መጽሐፍ ቅዱስ በተለይ ከኢትዮጵያ ኦርቶዶክስ ተዋሕዶ ጋር ያለው ልዩነት ይገኙበታል። በተለይ ደግሞ የመጽሐፍ ቅዱሱ ልዩነትና ምዕራባውያኑ የኢትዮጵያውያን መጽሐፍ ቅዱስ ያለመቀበላቸውና የመቃወማቸው ምክንያት በብዙዎች ዘንድ ጥያቄን ይፈጥራል። ታዲያ በቱርኪ የብዙ ሺህ ዓመታት ዕድሜ ባለቤት የሆነና ትክክለኛ እንደሆነ የሚነገርለት መጽሐፍ ቅዱስ መገኘቱ ደግሞ የበለጠ ጭቅጭቁን የበረት አድርጎታል። በዚህ ቪዲዮ ላይ ለምን የኢትዮጵያ መጽሐፍ ቅዱስ በተቀረው ዓለም ተቀባይነት እንዳጣና የትኛው መጽሐፍ ቅዱስ ትክክለኛ እንደሆነ እናያለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ኢትዮጵያ በአፍሪካ ከሚገኙና በቅኝ ግዛት ካልተገዙ ሁለት ሀገራት መካከል አንዷ ነች። እቺ የሰው ልጆች መገኛ የሆነች ሀገር ምንም እንኳን ከምዕራባውያኑ የወረራ ጥቃት ቢደርስባትም የክርስትና እምነትን የተቀበለችው ከምዕራባውያኑ የእምነት ማስፋፊያ እንቅስቃሴ ሳይሆን በራሷ ያገኘችው እንደሆነ ይታመናል። ታዲያ በስድስተኛው ክፍለ ዘመን ካዝማስ ኢንዲኮፓውስታስ የተባለ የግሪክ ተጓዥና የአሌክሳንድሪያው መነኩሴ የክርስቲያኖች አሰፋፈር በተሰኘው የመጽሐፍ ስራው ላይ ኢትዮጵያውያን የክርስቲያኖች ሀገር አድርጎ ይጠቅሳታል። ካዝማስ በስድስተኛው ክፍለ ዘመን ኢትዮጵያን የጎበኛ ሲሆን በጉብኝቱ ወቅትም ያየውን የሀገሪቷን የመሬት አቀማመጥ ሕዝቦቿንና ሃይማኖቷን በጽሑፉ አስቀምጧል። ካዝማስ ሪፖርት እንዳደረገውም ኢትዮጵያ በሌሎች እምነት መሪዎችና ገዢዎች ላይ ምንም አይነት ጥቃት የማያደርሱ ጎብኚዎችን ወደ ሀገሯ እንዲገቡ መፍቀዷን ተናግሯል። ይህ መጽሐፉም ቀድሞ የነበረው የክርስትና እምነትን በደንብ የሚያሳይ ቢሆንም የባዛንቲያንን ግዛት ካለመጨመሩ በቀር የኢትዮጵያውያኖች የክርስትና ሃይማኖት እምነት ላይ ግን የበለጠ ማብራሪያ ይሰጥበታል። ታዲያ የኢትዮጵያ ኦርቶዶክስ ተዋህዶ መጽሐፍ ቅዱስ ለኢትዮጵያውያንና ለኤርትራውያን የክርስትና ሃይማኖት ተከታዮች የእምነታቸው መነሻ እንደሆነ እንደሆነ ይታወቃል። ይህም እምነት ከብዙ ዓመታት በፊት የነበረውንና የክርስትና ኃይማኖት ተጀምሯል ወደሚባልለት ወቅት ይወስደናል። ወደ ኋላ ዘመን መለስ ስንልም ገና ከድሮም የኢትዮጵያ ኦርቶዶክስ ተዋህዶ መጽሐፍ ቅዱስ ከምዕራባውያኑ መጽሐፍ ቅዱስ የበለጡ ምዕራፎችን የያዘና የምዕራባውያኑ ደግሞ አነስ ያሉ ምዕራፎችን የሚያዙ ልዩነት እስካሁን ድረስ ያለ የሚያጠያይቅ ነገር ነው። ታዲያ ይሄ ለምን ሆነ? በ17ኛው ክፍለ ዘመን በንጉስ ጄምስ አንደኛ ወቅት የኢትዮጵያ መተዳደሪያ ሕግ የተመሰረተው ከሀገሪቷ ህዝቦች ባህልና ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሃይማኖት አወቃቀር ሲሆን፣ ምዕራባውያኑ ደግሞ ይህንን አወቃቀር ለማፍረስ እና የራሳቸውን የመተዳደሪያ መንገድ በሀገሪቷ ነዋሪዎች ዘንድ ለማስረጽ እንቅስቃሴን ያደረጉ ነበር። ለዚህም ዋነኛው መነሻ የሆነው የኢትዮጵያ ኦርቶዶክስ ተዋህዶ መጽሐፍ ቅዱስ ከምዕራባውያኑ የሚለየውን እንደ የሄኖክ መጽሐፍን፣ የሲራክ መጽሐፍን እና የኢድቤልዮ መጽሐፍ ያሉት ማካተቱ ነው። እነዚህ መጽሐፍ ለሚኖረው የመንፈሳዊነት ማንነትና እምነት ትልቅ የሆነ አስተዋጽኦን የሚጨምሩ በመሆናቸው ለኢትዮጵያ ባህል መለየትም የራሱን የሆነ ሚና ተጫውቷል። በዚህም ምክንያት የእምነት መለየትና ትልቅ የሆነ የባህል ልዩነት እንዲታይና ሃይማኖቱንም የሚተገብሩበት መንገድ ብዙ ልዩነት ሊያስከትል ችሏል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መጽሐፍ ቅዱስ 81 ምዕራፎችን የያዘ ሲሆን የምዕራባውያኑ ደግሞ 66 ይዟል። ታዲያ አንድን ምዕራፍ አስፈላጊ የሚያደርገውና ሌላው ደግሞ ትርጉም አልባ የሚሆነው በምን መስፈርት ነው? ባይብል የሚለው ቃል የመጣው ከግሪክ ቃል ቴብሊያ ሲሆን ትርጉሙም መጽሐፍቶች ማለት ነው። ይህንን ቃል የምንጠቀመውም ሃይማኖታዊ የሆኑ የእምነት ጽሑፎች በአንድ ላይ በመሆን በተለያዩ እምነቶች ማለትም እንደ ክርስትና ጁዲዝም፣ እስላም፣ ሰማርታኒዝም እና በሌሎችም ታቅፈው ሲዘጋጁ ነው። መጽሐፍ ቅዱስ በትእዛዝ መልክ፣ በአፈታሪክ መልክ፣ በግጥም መልክ ና በትንበያ መልክ የተጻፉ ጽሁፎችን ያካተተ ቢሆንም መጀመሪያ ግን የተዘጋጀው በህብሪው አረሚክ ና በግሪክ ቋንቋዎች ነበር። ታዲያ ሁን ላይ እንዳለው አይነት በአንድ መጽሐፍ የተዘጋጀ ሳይሆን ከተለያዩ የፈጣሪ መሲዎች ጽሁፍና ከፈጣሪ ጋር አውርተናል ብለው ከሚያምኑ ቅዱሳን የተጻፉ ወይንም የእነሱን ቃል ሰምቻለው ከሚሉ ሌሎች ቅዱሳን የተጻፉ እና የተዘጋጀ ነበር። የመጀመሪያው ትርጉምም የተጻፈው ከሂብሪው ወደ ላቲን ሲሆን የተዘጋጀው በቅዱስ ጄሮም ነበር። ይህም መጽሐፍ ቅዱስ ላቲኖች እስካሁን ድረስ የሚገለገሉበት መጽሐፍ ቅዱሳቸው ነው። ታዲያ አብዛኞቹ ሃይማኖቶች እነዚህን ጽሁፎች አንድ ላይ በማሰባሰብ ለሚከተሉት ሃይማኖቶች መተዳደሪያነት ያዘጋጇቸዋል። በቀደመው ጊዜ የነበረው ስብስብም ቶራ የሚባል ሲሆን በውስጡም አምስት መጽሐፎችን ከመጽሐፍ ቅዱስ ውስጥ ይይዛል። በውስጡም አፈ ታሪኮችን መልእክቶችን፣ ትንቢቶችንና የሐዋርያት መልእክቶችን በመያዝ በመዝሙራት በጥቅሶችና በታሪክ መልክ የሚዘጋጁ ናቸው። ታዲያ በዚህ አይነት መልኩ በተለያዩ ሀገራት ባሉ ማህበረሰቦች ውስጥ በተለያዩ ቋንቋዎች መተርጎም የጀመረው በተለያዩ ቋንቋዎች መተርጎም የጀመረው መጽሐፍ ቅዱስም ከአምስት ቢሊዮን በላይ የሆኑ መጽሐፍ ቅዱሶች በአለም ደረጃ መሸጥም ችሏል። በእነዚህ የተለያዩ መጽሐፍቶች ውስጥ ባለው የመተርጎም ሂደትም ከኦሪጂናሉ መጽሐፍ ቅዱስ ወደ ሌላኛው ቋንቋ ሲተረጎም እንደሚተረጎምበት ቋንቋ ተናጋሪዎች ባህል እምነትና አስተሳሰብ የሚለወጡ የሚሻሻሉና የሚቀየሩ አንዳንድ ቃላቶች ቃላቶችና ሀሳቦች ይኖራሉ። እነዚህም የመቀየር ሁኔታዎች በተለያዩ ሀገራት ላይ ያሉትን የተለያዩ የመጽሐፍ ቅዱስ አይነቶች መኖር ዋነኛ ምክንያቶች ናቸው። ታዲያ እነዚህ አዲስ የሚተረጎሙ መጽሐፍቶች ውስጥ የሚካተቱት ምዕራፎችና መጽሐፍቶች ከምን አንጻር ነው የሚመረጡት? የሮማውያን የባዘንታይን ቤተክርስቲያኖች ለሚከተሉት እምነት የሚሆነውን መጽሐፍ ቅዱስ ሲያዘጋጁ በውስጥ ያሉትን ምዕራፎችና መጻሕፍቶች የሚመርጡበት መስፈርት ታሪኩ ምን ያህል ቀልብን የሚይዝ የታሪክ ይዘት አለው የሚለውና የአማኞችን መንፈስ መግዛት የሚችል የሚሉት ሲሆን በኢትዮጵያ ኦርቶዶክስ ተዋሕዶ ግን ባለው ቅድስናና የእምነት አስተዋጽኦ ነው። እነዚህ መስፈርቶች የተለያዩ መጽሐፍት እንዲኖሩ አስችሏል። በኢትዮጵያ ማንኛውም ቅዱስ የተባለ መጽሐፍ ቅዱስ መሆኑ እስከተረጋገጠ ድረስ መካተቱ አይቀርም። ታዲያ የኢትዮጵያ ከሌሎች የክርስትና እምነት ተከታዮች ጋራ አለመቀራረብና በእነሱ ጫና ውስጥ አለመውደቋ የራሷን እምነትና የሃይማኖት ስርዓት ይዛ እንድትጓዝ ትልቁን ሚና ተጫውቷል በዚህም ኢትዮጵያ የተለያዩ የሃይማኖት ባህሎች ባህላዊ አተረጓጎሞችና የታሪካዊ ትዝብቶች ባለቤት መሆን ችላለች በተጨማሪም በአራተኛው ክፍለ ዘመን በርከት ያሉ የኢየሱስ ክርስቶስን ህይወት የሚገልጹ ጽሁፎች በብዛት ይጻፉ ነበር። ታዲያ አብዛኛዎቹ ስህተት ከመሆናቸውም በላይ የፈጠራ ታሪኮች ነበሩ። ይህንንም ሁኔታ ለመፍታት ቅዱሳንና ጳጳሳት በኮንስታንቲኒፖል በ325 ዓመተ ምህረት በናይሲያ ከተማ ባደረጉት ስብሰባ ላይ የትኛው መጽሐፍ ወይም ጽሁፍ ቅዱስ መባል የሚቻለው የጻፈው ሰው ኢየሱስ ክርስቶስን የተመለከተ ወይም ያናገረ ወይም ደግሞ የእሱ ተከታይና አማኝ ሲሆን ብቻና ጽሁፉ መጽሐፍ ቅዱስ ጋር የማይጋጭና በሐሳብ የማይጣረስ መሆን እንዳለበት ገልጸዋል። በመጨረሻም ለሃይማኖቶች መለያየት የሰዎች ድርሻ ከፍተኛ ቢሆንም አንዳንድ ጊዜም ሁኔታዎች ለልዩነቶች መነሻም ይሆናሉ። እናንተስ በእነዚህ የክርስትና ሃይማኖቶች መካከል ያለውን ልዩነት በምን አይነት መልኩ ትመለከቱታላችሁ? መልሳችሁን በኮሜንት ላይ ጻፉልን። ቪዲዮን ከተማራችሁበትና አዲስ ነገር ካገኛችሁበት ላይክ ማድረጋችሁን እና ለሌሎች ጓደኞቻችሁም ሼር ማድረጋችሁን አትርሱ። ታዲያ በየቀኑ የምንለቃቸው ሌሎች አስተማሪ፣ አስገራሚና አስደሳች የሆኑ ስራዎቻችን እንዳያበልጧችሁ ሰብስክራይብ በማድረግና የዶሏን ምልክት በመጫን ከእኛ ጋር ቤተሰብ ይሁኑ።